እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት ሃያ ሦስት በዚች ቀን ሐዋርያ ቅዱስ ኤልዮስ አረፈ የዚህም ቅዱስ ትውልዱ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው የክብር ባለቤት ጌታችን ኢየሱስ ክርስቶስም መረጠው ከሰባ ሁለቱ አርዲትም የተቆጠረ ሆነ የመንፈስ ቅዱስንም ሀብት ከሐዋርያት ጋር ተቀበለ ከእርሳቸውም ጋር ታላቅ መከራ ደርሶበታል ከዚህ በኋላ ሐዋርያት በአንብሮተ እድ የጲስቆጶስነት ሾሙት ከእንድራኒቆስ ጋር በአገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው እለት ባረፈ ጊዜ ይህ ቅዱስ ዮልዮስ ገንዞ ቀበረው። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱ ዛሬ አረፈ። እነሆ የከበረ ሐዋርያ ጳውሎስም እሊን ሐዋርያት በሮሜ ክታቡ እንድራኒቆስንና ዮልዮስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔርም ምስጋና ይሁን እኛንም በአባቶቻችን ሐዋርያት ጸሎት ይማረን በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለሊወስ እምቤተ ገብርኤል ልደቱ ዘተወቅፈ ጸጋ ለመንፈስ ቅዱስ ጊዜ ርደቱ ለእንድራኒቅ ወስረድ ሳኒታ እረፍቱ እግዚአብሔር አጋአዞ እምቅንየታ ዓለም ዝንቱ በከመሳ አለ እይ ፍልጦ ሎቱ። በዝችም እለት የሰማየት ሰማይታት የሆኑ የአንስያ ከሰባ ሁለቱ አርዲት የአንዱ የአፍሮዲጡ የዮልያና የቀሲ ታኦድራጦስ የጳጳስ ታድሮስ፣ የዮልያኖስና የእናቱ የእስክንድርያ የሆኑ ደግሞ የኤስድሮስ የሚስቱና የሁለት ወር ልጇ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረና ዲዮቅልጥያኖስ የገደላቸው ለእነርሱም ሀይበር መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሊ ቅዱሳን ሰማዕታት ጸሎት ይማረን በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለክሙ ዮልያኖስ ወእሙ ዘተኰነን ክሙ ለእግዚአብሔር በእንተ ስሙ ከመትንስው ከመትንሱ አክሊለ ዘአስተዳለወ ለክሙ ሶበይነቅው እለ በክርስቶስ ኖሙ ነሲአ አስራት ለጻማ ክሙ ኪያየ ቅድሙ አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ግንቦት ሀያ አራት በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋራ ወደ ግብፅ ምድር ይሄዳ። በዚችም ዕለት ከ አስራ ሁለቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። በዚችም ዕለት የእንጽና ሀገር የከበረ ቀሲስ አብቁልታ በሰማይትነት አረፈ። በዚችም ዕለት የአሮን ልጅ የአልአዛር እረፍት ሆነ። ደግሞ የአርኬልድስ የቴፍላስ የማሪው መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብ ኩማ ኢሌተ ዘኪሬ አይላፈምን ለተጸምዱ ከዘልፈ ለላ ነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ

ታምሪው ለቅዱስ ጊዮርጊስ ሊቀ ሰማያት ገባሬ ታምር ጸሎቶ በረከቱ ይሃሉ ምስለኩልና ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖርና ሰማዕቱ ቅዱስ ጊዮርጊስ ያደረገው ታምሪ ነው። ከሀገር ብባ ሰዎች አንድ አረማዊ ሰው ነበረ። መስጂዳቸውና በምድረ ልህዛዝ የአትሪብ ሀገር ነቢይ መቃብሪ ጎበኝ ዘንድ ሄደ። ጉብኝቱንም ከፈጸመ በኋላ ከጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ወደ ኋላ ዘገይቶ ዘገይቶ ኖሮ ብቻውን ስለቀረ መሪን ለቅሶን አለቀሰ። ምድሪቱ በጣም በረሃናትና ዛፍ ወይም ውሃ ይገኝባት ነበር። የዘላን ወይም የሽፍታ መኖሪያ ነበረች ነበረችና በዚያችም በዚያችም ሰዓት ሊቀ ሰማይታት ቅዱስ ጊዮርጊስ በነጭ ፈረስ ተቀምቶ መጥቶ አስቀምጦ ወሰደው ወደ ሀገሩ ብባም እንደ አይነ ጥቅሻ ፈጥኖ አደረሰው። ወደ ነቢዩ ቢማልድና ቢጮህም ለእርዳታ ማንም አልደረሰለት። በዚህም ጊዜ ፍጡነ ረድኤት ሲሉ ስምህን የምሰማው ጊዮርጊስ ወይ እርዳኝ እያለ በሚጮሁበት ሰዓት ፈጥኖ ደራሹ ሰማዕት ቅዱስ ጊዮርጊስ መጥቶ ከከተማው ውጭ ባለ ሀገር የሰሌን ዛፍ በበዛበት ቦታ ድርሶ ተሰወረ። የመጣበት ጎዳና ሶስት ወር ያህል ታስኬድ ናት። ሰውየውም ይህን በተመለከተ ጊዜ እንደ ህልም አእምሮውን ሲያውቅ ተነስቶ ጉዞውን ወደ ብባ አደረገ። የሀገሩ ሰዎች ሌሎች ሰዎችም፣ ወይም ጓደኞች ከመምጣታቸው በፊት ከዚህ ከሩቅ ሀገር እዚህ ማን አደረሰ በማለት እየተደነቁ ጠየቁት። እርሱም ቅዱስ ጊዮርጊስ ያደረገለትን ሁሉ ነገራቸው። ከነገሩም የተነሳ ፈጽሞ አደነቁ። እርሱም ከሸክላ የተሰራች የሰጎን እንቁላል የምትመስል ሸክላ ከአረብ ሀገር ይዞ መጥቶ ነበር። ይህችም እንቁላል የመሰለች ሸክላ ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ይዞ ሄዶ ለኤጲስቆጶስ ሰጠው። ኃያሉ ሰማዕት ቅዱስ ጊዮርጊስ የሚያደረገለትን እርዳታውን ከሩቅ አገር እንዳይነ ጥቅሻ እንዴት ፈጥኖ እንደመጣለ እስከ መጨረሻው ለዚህ ተአምር መታሰቢያ ሆኖ ይኖር ዘንድ ያን የሸክላ ስራ በቤተ ክርስቲያኑ ያኖረው ዘንድ ለመነው። ኤጲስቆጶሱም በቅዱስ ጊዮርጊስ ስዕል አንጻር ታላላቅ ቅዱሳን መጻሕፍትን በሚነበቡባቸው ቦታ ላይ አኖረው። እኔም የዚህ ተአምር ጸሐፊ ወደ ቤተ ክርስቲያን በገባው ጊዜ ያችን ሸክላ በአረፍተ ቤተ ክርስቲያኑ ላይ ተሰቅላ አየኋት። ኤጲስቆጶሱም ጠርቼ ይህቺ ክብ ሸክላ አረማውያን ከሚሰግዱበት አውጥተው ነው እንጂ በዚህ ሀገር አትሰራም፣ በቤተ ክርስቲያኑ ውስጥ እንዴት ይህቺ ክብ ሸክላ ሰቀሏት? አሉት። እርሱም በአረማውያን ውስጥ ድንቅ ተአምሩን ያሳየን ሊቀ ሰማዕታት ቅዱስ ጊዮርጊስ በሰውየው ላይ እያደረገውን ተአምር ከምድረ ዝህላል በነጭ ፈረስ እንዴት እንዳመጣለት፣ ከሞትም እንዳዳነው ይህች ቁላል እንቁላል መሰል ሸክላ ለዚህ ተአምር መታሰቢያ እንዲሆን በቤተ ክርስቲያኑ አኖሯት ብሎ ነገረኝ። እኔም ይህንን በሰማው ጊዜ በሁላቸው ቅዱሳን ላይ አድሮ ድንቅ ስራን የሚገልጥ እግዚአብሔርን አመሰገኑ። የተወደደ የፍጡነ ረድኤት ሊቀ ሰማዕታት ገባሬ ተአምር ቅዱስ ጊዮርጊስ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

እግዚአብሔር ምስሌኪ ሰዓሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይ እስራኤለን አጣዊ ነተማ ይጸነብኪ ኦቶ ወካፌ ንስሓ ወሰራይ ኃጢአት ኢየሱስ ክርስቶስ ስረ የኃጢአት እየ ወኃጢአተ ኩሉ ሕዝብ ከማ ይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን